መሰሪ ናቸው። የማይሰሩት ጉድ የለም። አቤልን ለመጣል ብዙ ነገር የጣሩ ነው ብዙ ነገር ያደረጉ ነው። ስለዚህ እኔ እንዳሰብኩት አቤልን በሷም ደግሞ ሌላ የእጅ አሻራ ተገኝቶበት እስር ቤት እንዲገባ ስለፈለጉ ነው። ስራቸው በሙሉ እኔ ሌላ ነገር አይመስለኝም። በቃ ስራቸው በሙሉ አቤልን እስር ቤት መወርወር ነው። አቤል ለምን ተፈታ? ምቀኝነት ነው። በመጨረሻ ደግሞ እንዳያችሁት በቃ ሆነ ተብሎ የተደረገ ነገር ነው። ቪዲዮን አንተ ጋር ሊደርስ ስላልተፈለገ ነው ቪዲዮን አንተ እጅ ሳይገባ በፊት ተሎ ብለን በኛ እጅ እንዲገባ ስለፈለግን ነው። እነሱ ጥቆማ ደርሶላቸው ነው አንተ ወደዚህ እንድትመጣ ስለደረሰን፣ ወደ አሁኑ ያ ቪዲዮ ለማጥፋት ነው መጥቼ ነበር እንጂ ሌላ ነገር አይደለም ብለዋል። እሷም መርዝ ወይስ እንድጠጣ ያደረጋት ሰውየው በቁጥጥር ስር ዋለ። ሰራተኛዋ በቁጥጥር ስር ውላለች። ያኔ ቤት የምታጸዳው ሰራተኛዋ እሷ ደግሞ ያቺ ደግሞ ሀኪም ቤት ከደረሰች በኋላ እንደሞተች ነው ለአቤልም የተነገረው ሆነም ቀረ ያ ቪዲዮ አቤልም እጅ ሳይጠፋ ሳይገባ እነሱ ወሰዱትና በራሳቸው እጅ አደረጉት ቪዲዮውን ብቻ መጨረሻው ምን እንደሚሆን አይታወቅም አቤል ሁሌ ነጻ ነው አቤል ሁሌ ነጻ ነው ፍትህ ለአቤል ፍትህ ለአቤል ማለት አለብን ሁላችንም ምክንያቱ ሆነ ብሎ ስራዎችን የተሰሩበት ነው ያለው ሳይፍ ለምን ብቻ ለምን ተፈታ፣ ለምን በዋስ ተፈታ በማለት ነው። ይህን ህል አዳምን ያቃጠለው ህዝቡን ያቃጠለው። ስለዚህ ሁላችንም ላቤል ፍትህን መጠየቅ አለብን እላቸዋለሁ። እንደውም ሌላ ነገር ደስ የሚለው ነገር ይዤላቸው መጥቻለሁ። ባለፈ ሉል አንድ ልጅ ወንድምህ ገለሃል ወንድምህ ገለሃል በማለት አመት በሆኑ ከማንም ሰው ሳይገናኝ ቤት ውስጥ ሁለት ህትማሞች ወይ ያጎቱ ልጆች ቤት ውስጥ አስረው አስቀምጠውት፣ አንተ ህመምተኛ ና ጭንቅላትህ ያምሃል አማሌን መግባት አለብህ፣ አማሌን መግባት አለብህ፣ ጭንቅላትህ ያመሃል፣ ወንድማችን ገለኸዋል፣ ስለዚህ እኛ እሱ ማተን አንተ ለማጣት አንፈልግም በማለት አይምሮን እንዲስትና ሁሌ ጭንቀት ውስጥ እንዲገባና ና በሽተኛ እንዲሆን ያደረጉ ሁለት ሴቶች ነበሩ። ግን ወንድማቸው ሙቶ ሳይሆን ምክንያቱም እሷ ከአቶ ኤፍሬም ና ከእነሱ ነው የምትሰራው ነበረው። ልጅቷን ይሄ በሙሉ ያደረገችው ያጎቱ ልጅ ነበረች። ወንድሜ የገለሁኝ በማለት ሁሌ የራሱን የወቀሰ ከቤት ሳይወጣ ሁሌ ጥቁር ያለበሰ እናት እንኳን ሂዶ ሳያት ለእናት እንኳን አመት በሙሉ አምስት ሳንቲም ሳይልክላት አንድ ቤት ታስሮ ተቀምጦ ነበረ። ግን የገዛ ወንድማቸው አዋሳ አዋሳ ላይ ልከው ስራ እንደሚያሰሩት እነሱ ደግሞ በኃይለኛ ብር እንደሚከፈላቸው አቶ ኤፍሬም ደግሞ ቤት መኪና፣ ሁሉ ነገር ገዝቶላቸው ከሰፈር ቀይረው ሚስጢር እንዳይወጣባቸው ከሰፈር ቀይረው እንደሚኖሩም ሶሪ ሉል ደርሶባቸው ነበረ። በመጨረሻ ደግሞ ያ ልጅ ሲጠራ ጊዜ ሚስጥር ወጥቶ፣ ያ ሚስጥር ያወጣው ደግሞ አቶ የኤፍሬም ቤት የሚሰራ ልጅ ነው። አሁን በአሁኑ ሰዓት ከነሉል ነው የሚሰራው። ብዙ የሚሰማው ያየው መረጃ በሆኑ አውጥቶ ለሉል ነግሮት ነበረ። በመጨረሻ ግን ያ ልጅ አዋስ እንደሚሰራ አዋሳ ላይ የኤፍሬም ድርጅት እንዳለ ተነግሮት ሉል እስከዛ ድረስ ሂዶ ልጁ ይዞት መጥቶ አገናኝቶት ነበረ። ባየው ሳ ደግሞ ራስ ውስጥ ሆኖ የወደቀው ነበረው እኔ ኮ እኮ እንደገደለሁኝ ገድየዋለሁ። ጠጥቼ መጥቼ ነው። በጣም ተናድጄ ጠጥቼ መጥቼ ነው የገደልኩት ነበረው እኔ የወረወርኩት ምናምን ብሎ የሚገርማችሁ ነገር ሶስት ወር በሙሉ አዳማ አንድ ሆቴል ነው ተከራይቶ እንዲቀመጥ ያደረጉ ተነግረው። ይሄ በሙሉ ያጎቱ ልጆች ወይ ህትማሞች ነን ያሉት የእነሱ ስራ ነበረ። በመጨረሻ ደግሞ በዚህ ነገር ነጻ ወጥቶ እነሱ የሚባል ነገር አላይም። በዱኒያም መቼም ቢሆን ላያቸው አልፈልግም። በእኔ ላይ ብዙ ጉዳት ደርሰውብኛል። ሁሌ በሽተኛ ነ ሆና ስራ ስተሀል ብሎ ነው የሚሰድቡኛ ነበረው። ስለዚህ እኔ ከእነሱ ምንም ነገር አልፈልግም። ሉል ያለህ ነገር ስጠኝና፣ እናቴ ሂጂሊያት አመት ሆኖኛል እናቴ ካየኋት። እናቴ በምን ሁኔት እንዳለች ማቀው ነገር የለም። በቀኔ ከአንተ ምንም አልፈልግም። ከዚህ ጭንቀት አውጥተሃኛል። ብዙ ጊዜ ማለት ትገባለህ ያማል አልክ እኔ እናምጣለሁ ይል ነበር። ግን እኔ ምንም አልሆንኩም። እኔ ግን አላመመኝም። እኔ ጭንቅላቴ ትክክል ነኝ ብሎ በጣም የጮኸ ያለቀሰ ነው የሚያወራው ነበረው ሉል ልክነ አንተ ምንም ያጠፋኸው ነገር የለም የተባለ በሆኑ ውሸት ነው። ሁሉ ነገር እኔ ነፃ ዋጣሃለሁ ብሎ ሉንም ከዛ ጉዳይ አውጥቶት ሞት የተባለ ው ልጅ ሮባ ካላሳይቶት ከእህቶቹ አገናኝቶ፣ ይሄ ልጅ ደግሞ ቀጥታ ወደ እናቱ እንዲሄ ተደርጎ ነበረ። እናቱም ሂዶ ባየ ሰዓት እናት ታማ ያድርገ ቋኛ ሆና፣ እህቱም ደግሞ የቀን ስራ የሰራች ትምህርቷ አቋርጣ የሚበሉ የሚጠጡ ነገር አተው አኪም ቤት የሚያደሳቸው ሰው አቶ ብዙ መከራና ስቃይ አይቶ ነው የመጣው። ነበረው ዛሬ ትላንት ዩልጋ ሲቀርብ በጣም ስቅስቅስቅስቅ ብሎ ነው ያለቀሰው። ነበረው በቃ እናቴን እናቴን ጎዳኋት፣ የአጎቶች ልጆች ብዬ እናቴ ጎዳኋት፣ እናቴን አሰቃየኋት። እህት የትምህርት አቋርጣ የቀንሰር እንደሰራ አደረግኩኝ። እናቴ ቤተሰጋ ጊዜ ቤቱ እንዳልሆኑ ነው እየታየኝ እናቴ ጋር አልጋዋ ብሎ መድኃኒት በመድኃኒት ነበር ሐኪም ቤት ውስጥ አሰዋጣች የዚህ ሁሉ ያደረስኳት እኔ ነኝ። እንደዚህ እንድትጎዳ ያደረኳት እንደዚህ እንድትጎዳ ያደረኳት እኔ ነኝ ብሎ ሉል ቢሮ ላይ መጥቶ አልቅሶ ነበር። ሉልን ደግሞ ያ ነገር አስተካክሎ ብዙ ሰው እንደሚረዳ ታውቃላችሁ። ብዙ ወጣቶችን ከጎኑ የሚሆነው ብዙ ጎዳና ላይ የወደቁ ሰዎች አንስቶ የቤት ባለቤት ያደርጋቸዋሉ። ያው እሱ ባይሆንም በእሱ በኩል የሚመጡ የእሱ ተከታታዮች ውጭ ሀገር ያሉ ብዙ ሰው የሚረዱ ስማቸው ሊጠራ ማይፈልጉ ሰዎች አሉ። ዛሬ ያ ወንድማችን ከዛ ካለበት መቶ ከክፍለ ሀገር መጥቶ አዲስ አበባ ላይ ልውል ቤት ተከራይቶለት የቤት መቃ አሟልቶለት አዲስ አበባ ያሰራ እህቱን እህቱ እንድትማር እናቱ ደግሞ ጥሩ ህክምን እንድታገኝ ሉል አድርጎ ነበረ። እናቱ ወደ አዲስ አበባ መታ ሐኪም ቤት ገብታ እንድትመረመር ጥሩ ሐኪም ቤት ገብታ እንድትመምር አድርጎ አሉ። ሙሉ በሙሉ ውጭውን ሸፍኖ እሱም ደግሞ አዲስ አበባ ስራ ተፈልጉሎት ስራ ተፈልጎለት አዲስ አበባ መጥቶ ሊሰራ ነው ሉል ያደረገው ነበረው። ግን ሪል ስቴት ፈጣሪ እሳቸው የዛ ሹፌር እንዲሆን እኔ ሰራተኞችን ሊያመላልስ ሰርቪስ ስቶ ይዞ ሊያመላልስ እዛ ሰራተኛ ሆኖ እንዲቀጠር አደረጉት። ጥሩ ስራ አገኘለት ልውል በዛው አጋጣሚ ደግሞ በጣም ደስ የሚል ነገር በጣም ከምላችሁ በላይ ያ ያው፣ ኮሚሽንም አለው ደሞዙም ይከፈለዋል። ሰራተኞችን ጠዋትና ማታም ያመላልሰው እዛ ቤት አዲስ አበባ ላይ ቤት ተከራይቶ እዛው እንዲሰራ አቁሙ ከቻለ ደግሞ እናቱም አዲስ አበባ አምጥቶ አጠገቡ አስቀምጦላ እህቱም ያስተማረ ስራውን እንዲሰራ ነው የተደረገው። በጣም ደስ የሚል ነገር በቃ ድርጅት ስቴት ደግሞ ሁሉም ሙሉ በሙሉ ጨርሶ ነው ስራው እንዲጀምር ያደረገው። በዛው ደግሞ የሉር ተከታይ የሆኑ በጣም ስማቸው ሊጠቀስ ያልፈለገ በጣም ጥሩ ጥሩ ሰዎችን አንድ መኝታ የአንድ መኝታ ባለቤት አድርገውታል። ሙሉ በሙሉ ክፍያ ከፍለው ሶስት ሚሊየን ብር ከፍለው የአንድ መኝታ የቤት ባለቤት ቤት አድርገውታል። ደስታው መናገር አቃተኝ። በጣም ደስ የሚለው ነገር ነው። ይህ ሲሰማ ጊዜ ለቅሶውን መቆጣጠር አቅቶታል። በአንድ ጊዜ ሁለት ደስታ፣ መጀመሪያ ስራ ያገኘ፣ ከዛ በኋላ ቤት አገኘ። ሁሌ እኔ እላቸዋለሁ ተገፉ እንጂ ሰው አትግፉ፣ ጥሩ ስራ ስሩ እንጂ መጥፎ ስራ አትስሩ። ሰው በእናንተ ላይ መጥፎ ስራ የሚሰራ ከሆነ የዛ ሰው እናንተ ጥሩ ስራ ለመስራት ሞክሩ። ምክንያቱም በዛ ሰው ባታገኙም በሌላ ሰው ታገኙታላችሁ። በሌላ ሰው ታገኙታላችሁ ግብተዋቸዋል። በሌላ ሰው ታገኙታላችሁ። ጥሩ በሰራን ቁጥር በሌላ ነገር ነው ክፍያው የምናገኘው። ፈጣሪ ከሌላ ቦታ ያዘጋጀናል። አላህ እኮ አይተኛም እኮ አይተኛም። እኛ መጥፎ እንስራ ጥሩ እንስራ አላህ ያየናል። አላህ በዛ ሰው ባናገኘው በሌላ ሰው እንድናገኝ ነው የሚያደርገን። ስለዚህ ወንድማችን የአጎቶቼ ልጆች እህቶቼ ናቸው፣ ወንድሜ ነው። እነሱ ትናንሾቼ ስለሆኑ እነሱ ማሳደግ አለብኝ ብሎ እነሱ ያሳደገ እነሱ ያስተመረ ልጅ፣ ትንሿ ደግሞ አስተምሮ አስመርቃት፣ ልጁ አስተመረ አስመርቆት፣ በመጨረሻ ግን ጠላቱ ሆኖ ተገኘ። እህቶቹም ደግሞ ጠላቱ ሆኖ ነው የተገኘ። ተነበረው እሱ ጎተውት፣ አንተ አይምሮ በሽተኛ ና ማውራት አትችልም፣ መንቀሳቀስ አትችልም ከሰው ጋር ከተገናኘህ ደግሞ ሰውባ ሰው ወንድሙ ገደለ ብለው ለፖሊስ አሳልፎ ይሰጥሃል። ስለዚህ ከዛ ሁሉ አንተ ቤት መቀመጥ አለብህ ከቤት መውጣት የለብህም ብሎ ያ ሁሉ ስቃይ። እነሱ ለብርብሩ ከኤፍሬም ጋር ተገናኝተው ከኤፍሬም ጋር ግንኙነት ኖሯቸው ነው ያ በሙሉ ያደረጉት ነበረው ያ ሁሉ ስቃይ እንዲያልፍ ከማንም እንዳይገናኝ ከጓደኞቹ እንዳይገናኝ። ከብዙ ባለ ሀብቶች ነው የሚተዋወቀው ነበሩ። ከብዙ ሰው ነው የሚተዋወቀው ነበሩ። ከብዙ ነጋዴዎች ነው የሚተዋወቀው ነበሩ። ብዙ ጓደኞች ነበሩ በዙሪያው ምክንያቱ ነበረዋ ነበረው። ሲኖራችሁ እኮ እንደ ንብ ሁሉ ሰው አናታችሁ ላይ ይወራል ስታጡ ደግሞ እንደ ዝንብ ሁላችሁ ሁሉም ሰው እንደ ዝንብ ነው የሚወራችሁ። እና በጣም ነው የሚገርም፣ በጣም ነው የገረመኝ የልጁ ነገር። በጣም ባላችሁ ሰው ቀርቦ፣ በሌላችሁ ሰው ደግሞ ልክ ዝንብ እንደወረረው ቆሻሻ ሁሉም ሰው ዞር አርጓ ያያችሁ። ስለዚህ እኔ በጣም ነው ደስ ያለኝ፣ በዚህ ልክ ተደስቶ ሳየው በጣም ደስ ብሎኛል። ስለዚህ ዛሬ በሌላ ሰው ካሰው የአጎቶቹ ልጆችን ጠላት ቢሆኑበት ልዑል ወንድም፣ እህት፣ እናት፣ አባት ሁሉ ነገር ሆኖታል። የልዑሉ ባልደረቦችም እንደዛ አያ በደስ አይልም። ጥሩ በሰራን ቁጥር ከጀርባን ምን እንደሚከፈለን አላቅም አይደል? አናቅም ሁላችንም አይደል? ስለዚህ ይሄ ወንድማችን ጥሩ ነገር ተከፍሎታል። ስለዚህ ጥሩ መስራት ሁሌ ለራስ ነው እንጂ ለማንም አይደለም። አይጎዳም፣ ይጠቅማል እንጂ አይጎዳም። አቤልም እንደዚህ ደስተኛ የሚሆንበት ጊዜ ቅርብ ያርግልን ላቸዋለሁ። ውድ ቤተሰቦቼ፣ ሁሌ ለአቤል ፍትህ መጠየቅ አለብን። እንሻላህ በቅርቡም ደግሞ አቤልም ነጻ ወጥቶ ሁላችንም ደስተኛ የምንሆንበት ጊዜ ቅርብ ያርግልን። ዛሬ ይሄን እሄድ ወንድማችን ደስተኛ እንደሆነ አቤልም በቅርብ ደስተኛ ይሆንላቸዋለሁ። እወዳቸዋለሁ። ላይክ ሰብስክራይብ አድርጉ። ባይ ባይ። ሰላም አለይኩም። ራቱ ላይ